የተነበበው ወንጌል በዮሐንስ ወንጌል ምዕራፍ 3 ቁጥር 19 የምናገኘው ኃይለ ቃል ነው። ሙሽራ <US> ያለችው። ሙሽራ ያለችው ሙሽራ ነው። ሙሽራ ያለችው ደግሞ ሙሽሪት ናት። እንደ እግዚአብሔር ፈቃድ ባጭሩ እሱ እንዳቀበለን ና እንደወደደን እንማማራለን። ይህ ዘመን ይህ ሰዓት እንደሚታወቀው በቤተ ክርስቲያናችን አስተምሮ ዘመነ ጽየ ይባላል። በዚህም ወቅት የሚነገረው ስለ መርአዊ ስለ መርአት እንዲሁም ደግሞ ስለ ጽየና ስለ አበባዎች ይናገራል። ምስጢሩ በዚህ በዛሬው ምስጋና ስናመሰግነው የነበረው መዝሙር ምን ይላል? ትርድሶ መርአት ወትብሎ ወልድ ወረደ ውስተገነት ሙሽሪት ሙሽራውን እያመሰገነች እንዲህ ትለዋለች። ልጅ ልጅ ሙሽራ ሙሽራዬ ና ወደ ገዳም እንውጣ፣ ወደ መንደር እንሄድ፣ ወደ ምድረ መዳ እንውጣ እያለች ትለምነዋለች። ሙሽሪት የተባለች ምዕመን ናት፣ ወይም ደግሞ ምዕመናን ናቸው። ሙሽራ የተባለ ደግሞ ክርስቶስም ነው። ይቺ ሙሽራ ምእመን ወይም ደግሞ ምእመናን ምን እያለች ትጠራለች? እንሆ እና ወደ ምድረ በዳ እንውጣ እያለች ትጠራለች። ምድረ በዳ የተባለ የሰው ልቡና ነው። ምድረ በዳ የተባለች እስራኤል ናት። እስራኤል ለጊዜው ምድረ በዳ ሆና ነበር። ለብዩ ሚልኪያስ እንደተናገረላት ወአንቲ ቤተ ልሔም የተቲሃቲ ነገስተ ይሁዳ አንቺ ቤተልሔም ነገስታተ ይሁዳ ከለገሱብሽ አገር ትበልጫለሽ እንጂ አታንሽም። ቋያ በቅሎብሽ ምድረበዳ ነሽ አትቀሪም ብሎ ለብዩ ሚልክያስ ተናግሮላታል። ለማን ለኢየሩሳሌም ማለት ነው። በመጀመሪያ ምድረ በዳ የተባለች ኢየሩሳሌም ናት። ምድረ በዳ እንደሆነሽ አትቀሪም። እነሆ የሰማይ ዝማሬ ዝማሬ መላእክት ይሰማብሻል። ምድረ በዳ ሆነሽ አትቀሪም፣ እስራኤላውያን ይገብርብሻል፣ በአንቺ ሰማያዊ ምስጋና ይቀርባል እያለ ነብዩ ሚልኪያስ ተናግሮለታል ተናግሮላታል ሁለተኛው ምድረ በዳ የተባለ ደግሞ የሰው ልቡና ነው የማን ልቡና ነው የሰው ልቡና የሰው ልቡና ክርስቶስ ወደዚህ ዓለም ከመምጣቱ በፊት የሰው ልቡና ምድረ በዳ ነበር ያ ማለት በምድረ በዳ እህል እንደማይገኝ ሁሉ በሰው ልቡናም ከሰው ልቡናም ጽርቅ አይገኝም ነበር ፍቅር የለም ነበረ አንድነት የለም ነበር። ጽድቅ ጠፍጦ ነበር ከሰው ልቡና። የሰው ልቡና ምን ይባላል? ምድረ በዳ ተብሏል። ምድረ በዳ ተብሏል። ታዲያ ይች ሙሽራ ምን ብላ ትጣራለች? ወይም ደግሞ ነቢያት፣ ነቢያት በሙሽሪት ይመስላሉ። ነቢያት ምን ብለው ተጣሩ? ጌታችን አምላካችን ኢየሱስ ክርስቶስ ና ከሰማያ ሰማያት ውረድና አድነን እያሉ ተጣሩ፣ ጮሁ ጮሁ። ና ንራይ ለእመ ጸገየ ወይን ወለእመ ፈሬ ሮማን ወይኑ አፍርቶ እንደሆነ፣ ሮማኑ አፍርቶ እንደሆነ ና ወረድ ብለን እኒ ወይን የተባለ የሰው ልጅ እስራኤላውያን፣ ሮማን የተባሉ እንደዚሁ የሰው ልጆች እስራኤላውያን ናቸው። ና ኒ ያለ ይትጨዋለች ማን? ሙሽሪት ሙሽሪት ምእመን ሙሽሪት ምእመናት ትጣራለች ሙሽራ ያለችው፣ ሙሽራ የሌላት ምእመን ሙሽራ እንዲኖራት ተጣራች። አሁን ሙሽራ ኖራት። አሁን ሙሽራ ያላት ሆነች። አሁን ከሙሽራው ጋር የምትደሰት ሆነች። ሙሽሪት ቤተ ክርስቲያን ሁለተኛ ሙሽራ የተባለች ቤተ ክርስቲያን ናት። ክርስቶስ የሞተላት ክርስቶስ የተንቀላታላት ክርስቶስ ራሱን አሳልፎ የሰጠላት ሙሽሪት ቤተ ክርስቲያን ትባላለች። ዘበእንቲ አሃ ለቤተ ክርስቲያን ተጸፋይ ከ ወብዝተ አውት ስለ ቤተ ክርስቲያን ብለህ በአደባባይ ተገረፍክ። ምንተባል ተገረፍክ? ዘበእንቲ አሃ ዝጋታ ጥማ እትጾርከ እንሆ ቀንበር ተሸክመህ መስቀል ተሸክመህ የትንገላታህ ለቤተ ክርስቲያን ብለህ ወደ አደባባይ ወደ ቀራንዮ ወጣ። ወታገስከ ምራቀ ርኩሰ የርኩሳንን ምራቅንም ታገስክ። ለማን በለህ ለቤተ ክርስቲያን፣ ለሙሽሪት ብለህ። ለሙሽሪት በለ ዛሬ እንግዲህ እንደ ቤተ ክርስቲያናችን አስተምሮ

ቤተክርስቲያን ሙሽሪት ናት ብለናል። ክርስቶስ ሙሽራ ነው ብለናል። ክርስቶስና ቤተክርስቲያን ተለያይተው ስለማያውቁ ሙሽራውስ ለቤተክርስቲያን ሙቶላታል። ክርስቶስ ባልም ለሚስቱ ሊሞት ለሚስቱ ሊሞት ይገባል። ባሉም ሚስትም ለባሏ ልትሞት ይገባል። በሀሳብ ልናዩ አይገባም። ሊያከብራት ይገባል። ሊወዳት ይገባል። እነሆ ሚስቱን የሚዘርፍ ወይም ደግሞ የሚያቃልል ባል ቤተ ክርስቲያንን አቀለላት። ማንን አቀለላት? ማንን አቀለላት? ወንዶች፣ አባቶች፣ አባቶች ሚስታቸውን ብታቀልሉ ቤተ ክርስቲያንን አዋርዳቸው። እናቶች፣ እህቶች ባላችሁን ብታቃልሉ ደግሞ ክርስቶስን አቃልላችሁት፣ ካዳችሁት ካዳችሁት። መከባበር ያስፈልጋል። ሚስት የቤተ ክርስቲያን ምሳሌ ናት። ባል ደግሞ የክርስቶስ ምሳሌ ነው። ክርስቶስ ተንገላቶልናል። ክርስቶስ ሞቶልናል። ክርስቶስ ሁሉን አድርጎልናል። እናንተም ባሎች ለሚስቶቻችሁ ፈቃዳቸውን፣ መልካም ነገሩን ሁሉ ልታደርጉላቸው ግድ ነው። ሚስቶችም ደግሞ ለባሎቻችሁ ልትታዘዙ ግድ ነው። መጽሐፍ ቅዱስ ነው የሚነግረኝ። ሙሽራ ያለችው እሱ ሙሽራ ነው። ሙሽሪት ያለችው ደግሞ ሙሽራ ነው። ሙሽራ ዛሬ ማነው ሙሽራው? ዛሬ ማናት ሙሽሪት? ሙሽሪት ሰዎች ሲጋቡ ብቻ አይደለም መሞሸር ያለባቸው። ሕይወት ያለው ትዳር ሁል ጊዜ ሙሽራ እንደሆኑ መኖር ነው ክርስቲያኖች። ፍቅር ያለው ትዳር ሁል ጊዜ ሙሽራ ሆኖ መኖር ነው። ሁከት ያለበት ትዳር ደግሞ ሁል ጊዜ ሐዘንተኛ ሆኖ መኖር ነው። ሁል ጊዜ በጭንቀት መኖር ነው። ሁል ጊዜ በሁከት መኖር፣ ሁል ጊዜ ጨለማ፣ ፊትን ጨለማ አድርጎ መኖር፣ በጨለማ ተሸፍኖ መኖር ማለት ነው። አሙሽራ ያለችው አሉ አለውሽራ የሚኖር ፍቅር የምትሰጠው አለ። ፍቅር የምትሰጠው ለባሏ ፍቅር የሚሰጣት ሙሽሪት አለች። ባሏ ፍቅር የሚሰጣት አለች። አዎ ውሽሪት የተባለች ቤተክርስቲያን ሙሽሪት የተባለው ምእመናን ሙሽራ የተባለ ደግሞ ክርስቶስ። ሙሽራ ያለችው እሱ ሙሽራ ነው። ድንግል ማርያም ያለችው እሱ ሙሽራ ነው። ማን ያለችው? ድንግል ማርያም ያለችው። ሙሽራ ሙሽራ ሌሊት በመዝጋና በመስጋና ስንግልጻት የነበረችው እመቤታችን ድንግል ማርያም ኦ መድኃኒት ለነገስት ማኅበረ አሕዛብ ማኅበረ ምእመናን ማኅበረ ቅዱሳን የአቡዶቺ፣ አንቺ የነገስታት መድኃኒት፣ የምእመናን መድኃኒት፣ የምእመናን አለይታ መሬታችን ድንግል ማርያም፣ የቅዱሳን ማኅበር፣ የሚያመሰግኑሽ ነቢያት የአኩቱቺ። ነቢያትም አንቺን እንዲህ እያሉ ያመሰግኑሻል። ምን እያሉ ትወፅ በትር እምሥርወ እሴይ ወይ አርግ ጽጌ እምግንዱ እነ ቅዱስ ኢሳይያስ ከእሴይ በትር ከእሴይ ስር በትር ተወጣለች ከሷም ደግሞ ጽጌ ይወጣል ይቲ በትር አምሳለ ማርያም ይችን በትር ግንግል ማርያም ናት ወጽጌ ዘወፅአ ምንሁ አምሳሉ ለወልዴ ከሷም የወጣ አበባ ማነው አለ ኢየሱስ ክርስቶስ ነው ተብሎ የተነገረላት ይህቺ ሙሽራ ድንቅ እናት ያለችው ማን ነው እሱ? ንገሩኛ። ዝም አላችሁ። ሙሽራ ናችሁ። ሙሽራ ነን እኛ። ምን ማለት ድንግል ማለት በነቢያት የምትመሰገን፣ በቅዱሳን የምትመሰገን ሁልጊዜ ብጽሕት የምትባል እናት ያለችው ድንግል ማርያም ሙሽራ የጴጥሮስ ጥላ የተባለች እመቤታችን ድንግል ማርያም ያለችው እሱ ምንድነው? ሙሽራ ነው። የጳውሎስ መጎናጸፊያ የተባለች ድንግል ማርያም ያለችው እሱ ሙሽራ ነው። የበርተሎሚዎስ ወይን ያለችው እሱ ሙሽራ ነው። እሱ ሙሽራ ነው። ሰዊተስ ናዩ የታዮስ የተአምር

የበርተሩ ቢወስ ወይኑ ማርያም ለጴጥሮስ ጥላሉቱ አንቺ የጴጥሮስ ጥላ ወደ ጳውሎስ ሰበነው የጳውሎስ ደግሞ መጎናጸፊያው ብኪ ምውታን ሕያዋን ኮኑ። የሞቱት ሙተው፣ የነበሩት ሙተው ተቀብረው የቀሩት እነሱ ተነስተው መኖሩ ሕያዋን ሆኑ። ሐዋርያት መላእክ በሰማይ ኮነኑ። እነሆ ሐዋርያት በአንቺ ምክንያት እነሆ የሰማይ መልአክን እንኳ ገዙ። ምን አሉ? የሰማይ መልአክት እነሱን እንኳን ገዙ። ቅድም ጽላሎቱ ስትሉ ነበር ልጆች። ጽላሎቱ ጽላሎታ ይባል። ሌሊትም ሲዘመር ማዳመጥ አለባችሁ። የቤተ ክርስቲያኑን ቀለም ማለት ነው ጽላሎቱ። አስጠኞም ደግሞ ጠንቅቆ ማስጠናት አለበት። አንዱ ፊደል ሲበላሽ እንዴት ያስደነግጣል መሰላችሁ? በቤተ ክርስቲያን አስተምሮ አንዷ ፊደል ደግሞ ብትበላሽ በማላላት እና በማጠበቅ ብዙ ምስጢር ነው የምትንደው። እና እንደው ከተማራችሁ ምንም የሚያስተምራችሁን አላውቅም። ምን እየከት እንደምታጠሉት ወይም ደግሞ እንትን ላይ አቤታችሁ፣ ግን ድምፁን በደንብ አርጋችሁ መያዝ አለባችሁ። ወደ ታሪክ ልግባ። ማርያም ለጴጥሮስ ታዲዎስን የታዲዎስን ታሪክ ትንሽ ንገራቸው። ታዲዎስ ሐዋርያው ከቅዱስ ጴጥሮስ ጋር ሶሪያ ወደሚባል ሀገረ ስብከቱ ሲሄድ ከከተማ ዳር አንድ ገበሬ እርሻ እያረሰ አገኙት እና የምንበላው ስጠን አሉት። የምንበላው ስጠን በሬ ጠምዶ ያርስ ነበር እና የምንበላው ስጠን ሲሉት በሮቹን እንደጠመደ በሮ ይጠብቁኛል እና ወደ ቤት እንጀራ ሊፈልግ ሄደ ይላል። ታዲዎስ ስራ መፍታት አይገባምና ታዲዎስና ጴጥሮስ ይዘንትኑን ምንድን ነው? እርፉን ያዙና በሮቹን ያርሱ ጀመር። በዛን ጊዜ ጴጥሮስ እየዘራ ታዲዎስ እያረሰ እንደሆ ሲመለስ፣ የስንዴ እሸት በአንድ ቀን ደርሶ አየው፣ አገኘው። እየሰማችሁ ነው። የስንዴ እሸት መቼ ደረሰ? በአንድ ቀን ምን ችግር አለው? ለእግዚአብሔር ምን ይሳለዋል? ምን ይሳለዋል? መቤታችን ድንግል ማርያም በረድኤት አልተለየችውምና እመቤታችን ንግር ማርያም በረዴት ያልተለየችው ሰው ብዙ ነገር ያደርጋል። እመቤታችን በረዴት አልተለየ በአንድ ቀን እንደደረሰለት በጣም ደነቀው እና ምን ተአምር ነው ታዳ ምግቡ ከእናንተ አድል ያለው ከኔማ ምን ምግብ ይኖራል። ይህን ካደረጋችሁ እናንተ ከእናንተ የሚገኘው ምግብ ብዙ ነው፣ ከእኔ ግን የሚገኘው ምግብ ትንሽ ነው። ከእናንተ የሚገኘው ምግብ የማያልፍ ነው፣ ከእኔ የሚገኘው ምግብ ምግብ ግን አሁን በትሮት የሚጠፋ ነው። እረ እናንተ የአምላክ ባለማች ባለማች ኃጢአቴን ይቅር በርኛ ከጉልበታችሁ ተንበረከከ ይላል አንዱ ታሪክ ነ። ሌሊስ ስናመሰግንበት የነበረው ማለት ነው። ሁለተኛው ደግሞ ታሪክ ደግሞ ማርያም ለጴጥሮስ ጥላረቱ እመቤታችን ድንግል ማርያም አንቺ የጴጥሮስ ጥላንሽ አለ። ጴጥሮስ ማታ የማታ ጥላ ጥላ ረዝም ነው። እና የታመሙትን የሞቱትን እያመጡ ይደረድሩት ነበረ ሰዎች ከጴጥሮስ ጥላ ስር በዛን ጊዜ የታመሙት ድዳ የሆኑት ይናገሩ ነበር። ጀሯቸው የማይሰማ ይሰሙ ነበር። አይናቸው የማያይ ያዩ ነበር። የሞቱ ይነሱ ነበር። በማን ጥላ? በማን ጥላ? በእመቤታችን በድንግል ማርያም በጴጥሮስ ጥላ። ታዲያ በእመቤታችን በድንግል ማርያም ጥላ ያልተነሰማል። ሁላችንም ጎሙተን ነበር ሁላችንም የለን ክርስቲያኖች እመቤታችን ድንግል ማርያም ከስጋዋ ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነስ- ነስቶ ሰው ሲሆን መድኃኒታችን ኢየሱስ ክርስቶስ ሙቶ ሲነሳ በቀራንዮ ሲሰቀል፣ ማን ነው ከሞት ያልተነሳው? ሁላችንም ተነስተናል። ስለዚህ ሙሽራ ያለችው ሙሽራ ነው። ማናት ሙሽራ? መቤታችን ድንግል ማርያም ሙሽራ ያለችው። ይህ ጴጥሮስ ጥላ ያለችው እሱ ሙሽራ ነው። ጳውሎስ ደግሞ በልብሱ ጫፍ ማለት ነው። ለጳውሎስ ልብስ አይተርፈው ነበር። መጎናጸፊያው ከልብሱ እየቆረጡ እየወሰዱ ሙት ያስነሱበት ነበር። የታመመውን ያድኑበት ነበር። ተዳ ጳውሎስ እንደዚህ ያለውን መጎናጸፊያ ለብሶ ሲሄድ ሰዎቹ እየቀደዱበት እየወሰዱበት ጳውሎስ የሚለብሰው ልብስ ያልነበረውም ይላል። የጳውሎስ መጎናጸፊያ እመቤታችን ድንግል ማርያም ያለችው እሱ ምንድን ነው? ምንድን ነው ነገር፣ ሙሽራ ነው። እስቲ ሙሽራ ነን፣ በ ሙሽራ ናቸው፣ ሙሽራ ናቸው። ስታገለግሉ ያደራችሁ የስደቷን ምስጋና ስትዘምሩ የነበራችሁ እናንተ ሙሽራ ናችሁ። እንዘ ታቅፍዮ ለሕፃን ንዒ ማርያም እያላችሁ ስትዘምሩ የነበራችሁ ቀይና ነጭ መልክ ካለው ልጅሽ ጋር በቤተልሄም ስትወልጂው ኮብልለሽ በኋላ ባአልባ ቀን ወደ ቤተልሄም በተአምር እንደገባሽ መቤቴ ድንግል ማርያም አንቺም ነይና

ማንን ታቅፈሽ? ማንን ታቅፈሽ? ልጅሽን ታቅፈሽ፣ ልጇን ታቅፋ ትምጣለ ምስለ ሚካኤል ወገብርኤል ከገብርኤል ጋራ ከሚካኤል ጋራ፣ ደስታ ካለው ከሚካኤል ጋር ከገብርኤል ጋራ፣ ርህሮ ከሆነው ከሚካኤል ጋራ ደስተኛ ተብላለ ቅዱስ ገብርኤል ምክንያቱም ይሄድን እመቤታችን ድንግል ማርያምን አብስር ሲባል በደስታ መልቶ አብስሯታልና ደስተኛ ጠባል። ሚካኤል ደግሞ ምን ተብሏል? ርህሩ ተብሏል። ሚካኤልም መላእክት አስተምር ለነ ሰአል ናከብ አስተቱ አርባቱ። ቅዱስ ሚካኤል አንተ እባክህ ናና እስራኤልን አስምርልን ሰዎቹን አስምርልን እያለ ቅዱስ ያሬድ ይጸልያል ቅዱስ ሚካኤል እስራኤላውያን በፋርስ ባቢሎን ተባርከው ሳለ በአምስት ዓመት አንድ ቀን በአንድ አምስት ዓመት ሰባ ዘመን ተማርከው ሳለ በአምስት ዓመት አንድ ቀን በአምስት ዓመት አንድ ቀን ይህን ይጎበኛቸው ነበር ይላል። ምን ይላቸው ነበር? ምን ይላቸው ነበር? ይጎበኛቸው ነበር ይሰግድ በብረች ውስጥ ስሬት ጥል ለሰው ልጆች ሁሉ እነሆ ስሬት እስከሚላክ ድረስ ይቅርታ እስከሚደረግ ድረስ ተንበርክቆ ከአምላኩ ፊት ምን ይል ነበር? ይህ ይሰግድና ለሰዎች ልጆች ስሬት ይለምን ነበር፣ ይላል ቅዱስ ሚካኤል። ለእኛም ይድረስልን፣ ለእኛም ይድረስልን። ከእሱ ጋራ ምን ወይ ነይ እመቤቴ። ታዲያ እቺ ሙሽራ ያለችው ማነው? እሱ ሙሽራ ነው፣ ሙሽራ ነው፣ ሙሽራ ናቸው። በእመቤታችን በድንግል ማርያም ተስፋ የምትማጸኑ በድንግል ማርያም ቃል ኪዳን የምትማጸኑ እሷን የምትማጸኑ ሁሉ እሷን የምትወዱ ሁሉ ምን ናችሁ? ሙሽራ ናችሁ፣ ሙሽራ ናችሁ። ውድስታ አንቺ በአፈ ነቢያት ሌላው መስጋና አንቺ በአፈ ነቢያት የተመሰገነሽ የተመሰገንሽ ነሽ። ወስቱ ይት በሐዋርያት በሐዋርያትም የተመሰገንሽ ነሽ ምን ቀረባት ነው ጌታችን በመላእክትም የተመሰገንሽ ነሽ ኪሩቤል ሱራፌል ያመሰግኑሻል ምን እያሉ ቡርክት እያሉ ንጽሕት እያሉ ቅድስት እያሉ ተፈሥሒ እያሉ በዚህም ነው አባዮ ጊዜ ጋር ጫምን አለ መሰላችሁ በከመ ገብርኤል ወድሰኪ ኦ ድንግል በከመ ገብርኤል መልአክ ገብርኤል መላኩ እንዳመሰገነሽ እሱ እኔም ደግሞ በእሱ አንደበት እሱ እንዳመሰገነሽ በእሱ ምስጋና አመሰግንሻለሁ ምን እያልኩ ተፈሲ ኦ ማርያም፣ ምን ተጸጋ ጸጋን የተመላይ ድንግል ማርያም ደስ ይበልሽ እያል ተፈሲ ኦ መሃዘ ፍስሐ፣ የደስታ መፍሰሻ የሆንሽ እመቤታችን ድንግል ማርያም፣ የምን መፍሰሻ? የምን መፍሰሻ? የደስታ መፍሰሻ። ደስታ የፈሰሰባት፣ ደስታ ወደ እኛ የተጠለቀለቀባት፣ ደስታ ወደ እኛ ጎርፍ ሆኖ የፈሰሰባት እመቤታችን ድንግል በሀዘን ተጨንቀን ስንሆን በትካዜ ስንሆን የምንጎርፋት መቀለቀል የደስታ ጎርፍ ከመቤታችን ድንግል ማርያም ፈለቀ መነጨቅ። ስለዚህ አንቺ የደስታ መብሰሻ እያልን እናመሰግናታለን። ይህቺ የደስታ መብሰሻ ያለችው ምንድን ነው? ያለችው ምንድን ነው? እሱ ነገር ምሙሽ አልፈለጋችሁም? አልፈለጋችሁም? እሺ ሙሽ ወቱ መራት በራዊ ሞቶ ሙሽራ ያለችው እርሱ ሙሽራ ነው። ያስተማረን የቅዱሳን አማ ስሙ ለዘላለም እየተመሰገነ